የገጠማችሁትን ጂፒኤስ ወይም መሳሪያውን ነቅሎ ቢወስደው ወይም አንስቶ ወደ ሌላ ቦታ ቢያደርገው አገልግሎቱ ማግኘት ይቻላል። ብዙ ስቴፖች አሉ። እዛ ጋር ከመድረሱ በፊት ሌባ አንደኛ ነገር ምንድነው መኪናህን አቁመ ሄደሃል ልንበል፣ አንድ ሌባ መጣ፣ መኪናን በሩን መክፈት ችሏል፣ ቁልፍ አግኝቷል ልንበል። ይህም በሚያደርግበት ጊዜ ወደ ስልክ ኤስኤምኤስ መልእክት ይገባልሃል፣ መኪና ላይ እንቅስቃሴ አለ ሚል። ሁለተኛ ነገር ደግሞ ዲቫይሷ በጣም ትንሽዬ ስለሆነ ሁልጊዜ እኛ መኪና ላይ ስንገጥም ስፔሲፊክ የሆነ ገጠማ የለም። ሁሌ እዚህ ቦታ ነው መገጠም ያለበት ተብሎ አይገጠምም። ስለዚህ የድርጅታችን ቴክኒሺያኖችን በሚገጥሙበት ጊዜ ሁልጊዜ ሁል ጊዜ የተለያየ ቦታ ላይ በቀላሉ የማይገኝ ቦታ፣ ድብቅ ቦታ ተደርጎ ነው የሚገጠመው። ያ ማለት ሌባው ያህንም ፈልጎ ለማግኘት ብዙ ሰዓት ይፈጅበታል። ያ ብቻ ደግሞ አይደለም እንበለና ቢያገኘውም ደግሞ አሱና ስ ጂፒኤሷን ከመኪናው ላይ አግኝቶ እንዳለያየ ወዲያውኑ ጂፒኤሱ ወደ አንተ ስልክ መደወል ይጀምራል። ያ ማለት ምን ማለት ነው? ራሱ ላይ ባለው ባካፕ ባትሪ ከመኪናው ላይ ተለያይቻለሁ ናና ቶሎ ድረስ የሚል አለርት ይሰጥሃል ማለት ነው። ስለዚህ ይህን ሁሉ ስቴፕ ከመጀመሪያው ንክኪ አለ ብሎ እያሳወቀ ነው። ስለዚህ ደግሞ ተነቀ ያለው ደግሞ ካለ አካባቢ ላይ ጥበቃ ሊኖር ይችላል፣ ሰው ሊኖር ይችላል። ወዲያውኑ ደውለህ ይሆናል ብለ መከላከል እንድችል ያደርጋል ማለት ነው።